ሰበርና ትኩስ መረጃዎቻችንን ወደ እናንተ የምናደርስበት ሰዓት ላይ እንገኛለን። አብራችሁ እንድትቆይ ጋበዝኩኝ። አበይት ነጥቦችን በቅድሚያም ላሰማችሁ። በሽንዲ ወንበርማ ማር ወለድ ቀበሌ ድል ተሰምቷል፣ ዝርዝሩን የምታደምጡት ይሆናል። ከግምጃ ቤት ወደ ቡያ የተንቀሳቀሰው አድማ ብተናና ሚልሻም ድባቅ መመታቱም ተሰምቷል። የት እንዴት የሚለውንም ዝርዝር ይዘናል። ሜጀር ጀነራል ውባንተ አባተ አንደኛ ኮር አፄ ፋሲል ክፍለ ጦርም ሪፎርም አድርጓል። ዝርዝሩን ይዘናል። በተያያዘም ከንጉስ ተክለ ሃይማኖት ብርጌድ የተሰጠ የማስጠንቀቂያ መልእክትም አለ። ሙሉን የምታደምጡት ይሆናል። የስራ ማቆም አድማውን ተከትሎ የጤና ባለሙያዎች ግንቦት 15 ቀን 2017 ዓ ም ለመጀመሪያ ጊዜ ከመንግስት ባለስልጣናት ጋር መወያየታቸውንም ተናግረዋል። ሙሉን የምታደምጡት ይሆናል። አስደንጋጁ ዘ ኢኮኖሚስት ዘገባም እንደተጠበቀ ነው። የተወደዳችሁና የተከበራችሁ የሚዲያችን ተከታታዮች አብራችሁን ስትቆዩ እነዚህንና ሌሎች መረጃዎችን ያደምጣሉ። አብራችሁን ቆዩ። እኔ ወደ ዝርዝር መረጃው አመራውኝ። ዘራፊው የጠላት ኃይል በሽንዲ ወንበርማ ማሮር ቀበሌ በኃይላችን ላይ ከጠዋቱ 12 ሰዓት ከበባ ለመፈጸም ቢያስብም የሽንዲ ወንበርማ ብርጌድ ንስር ሻለቃና የጓጉሳ ብርጌድ አባላት ጋር በጥምረት ባደረጉት ኦፕሬሽን ለመምጣት የተቻለና ይልቁንም በአሰላለፍ የጓጉሳ ብርጌድ በተሰለፈበት ግንባር 17 ሙትና በርካታ ቁስለኛ በማድረግ በጥላት ላይ ከባድ ኪሳራ አድርሰናል፣ ሲሉ የአምስተኛ ክፍለ ጦር ከጓጉሳ ብርጌድ የሕዝብ ግንኙነት ኃላፊ የተገኘው መረጃ ያመለክታል። በተጨማሪም በዚህ ሁለት የብልጽግና ወንበር አስጠባቂው ሚኒሻ የአርማ በተናና ፖሊስ ኃይል ከአዘና ከተማ በመነሳት አንበራ ደገራ ና ድኩሻ ቀበሌዎች ላይ ወረራ በማካሄድ በህዝባችን ላይ ከባድ የሆነ ዘረፋና እገታ እንዲሁም ደግሞ ጭፍጨፋ ፈጽሟል ሲሉም አክለውም ገልጸውልናል። እንደ አብነትም ከሴቶች የእጅ ቀለበትና የጆሮ የወርቅ ጌጣጌጦችን፣ የአንገት ጌጦችንና ቤት ሰብሮ በመግባት ገንዘብና አልባሳትንም በተጨማሪ የሶላር መብራት እንዲሁም ደግሞ ሆናሎችንም ስለመዝረፉና የፋኖ ቤተሰብ በሚል ከአረጋውያን እስከ ወጣት ድረስ እገታ መፈጸማቸውንም ለሚዲያችን አብራርተውልናል። ታዲያ ይህንንም በማስቀጠል ከኋለ ካደረ በኋላ የበቀል እርምጃ ለመውሰድ የጓጉሳ ብርጌድ ኃይል በ18 9ኛ ወር 2017 ዓ ም ጥላት ሬሽን እና ኃይሉን ጨምሮ ወደ ድንኩሻ በመምጣት ላይ ያለ በጀግኖቹ ኃይላችን ስልት አማካኝነት የጫነውን ሬሽን ሙሉ በሙሉ የማረከ ሲሆን በወሰደው ኦፕሬሽንም አስር ሞት እና በርካታ ቁስለኛ በማድረግ ጠላትን ተቆጣጥሮት የነበረውን ቀጠና ለማስለቀቅም ችሏል ያለን። ከዚህ በመቀጠልም በትላንትናው እለት ማለትም በ22/2017 ዓ ም መነሻውን ሺንዲ ከተማ ያደረገው የብልጽግና ጨፍጫፊውና ዘራፊው ቡድን ፋኖን አጠፋለሁ በሚል እሳቤ ወደ ድንጉሻ ቀበሌ በመምጣት ላይ ያለ በጀግኖች ክንድ ብርቱ የጓጉሱ ብርጌድ አባላት በሰሩት የደፈጣ ስልት አራት ሞት፣ ሁለት ቁስለኛ በማድረጋቸው ጠላትን ወደ መጣበት ቀጠና አባረው ታልምን የተባለ ነው። የአማራ ፋኖ ብሔራዊ ኃይል ጎጃም አገው ምድር ክፍለ ጦር በትሊሊ ዘንገና ብርጌድና ቡያ ገረመው ሻለቃ ጥምረት ከግምጃ ቤት ወደ ቡያ የተንቀሳቀሰው አርማ በተናና ሚኒሻ ድባቅ ተመጥቷል። ዛሬ ማለትም በ21/2017 ዓ.ም ከጠዋቱ ሶስት ሰዓት ጀምሮ ለተከታታይ ሁለት ሰዓት በዘለቀው አውደ ውጊያ ሆደ አደሩ ከመሸገበት ቦታ ከበባ በማድረግ ቴሌሊ ዘንገና ብርጌድና ቡያ ገረመው ሻለቃ በመፈጸሙት ጥቃት ሶስት ክላሽ ከነሙሉ ትጥቅ እንዲሁም አንድ የአብራራው ሲማረክ አምስት ሚኒሻና አራት አድማ ብተና ኃይል እስከወዲያኛው መሰናበታቸውንም ያወቅ ነው። በተያያዘም ቁጥሩ በውል ያልታወቀ ኃይል ቁስለኛ ሆኖ ወደ መጣበት ግምጃ ቤትም እየፈረጠጠም ገብቷል ነው የተባለ ነው። በዚህ አስደማሚ የሩጫ ትርኢት በሚመስለው ውጊያ ተጨማሪ ኃይል ከእንጅባራ ከተማ በመድረስ ከመደምሰስም አትርፏቸዋል። የአማራ ፋኖ ብሔራዊ ኃይል ጎንደር ቀጠና ሜጀር ጀነራል ውባንታ አባተ አንደኛ ኮር አጼ ፋሲል ክፍለ ጦር ሪፎርም ማድረጉ ተሰምቷል። ታዲያ በአጼ ፋሲል ክፍለ ጦር በየደረጃው ከሚገኙ የሻለቃና የብርጌድ አመራሮች ጋር በተደረገ ሰፊና ጥልቅ ውይይት ክፍለ ጦሩ እንደ አዲስም ተዋቅሯል ነው የተባል ነው። የክፍለ ጦሩ ሰብሳቢ አርበኛ ዝናው አያናውን ጨምሮ ከፍተኛ የድርጅቱ አመራሮችና የሜጀር ጀነራል ውባንታ አባተ አንደኛ ኮር ሰብሳቢ አርበኛ አመኑ አለም አንተነህ የኮሩ የሕዝብ ግንኙነት መምሪያ ፋኖ ሀቅ ያለው ጸጋን እንዲሁም ደግሞ የኮሩ የፖለቲካ ዘርፍ ኃላፊን ፋኖ ዘመነ እረኛውንና ሁሉም የሜጀር ጀነራል ውባንተ አባተ አንደኛ ኮር አመራሮች በተገኙበት ለተከታታይ ሶስት ቀናት በተደረገ ውይይት የክፍለ ጦሩን አመታዊ የስራ አፈጻጸም የገመገሙ ሲሆን ጠንካራ ጎኖቹንም እንዲቀጥሉ ለችግሮች ደግሞ ጥልቅ ግምገማ ከተደረገ በኋላ የመፍትሄ አቅጣጫዎችን በማስቀመጥና ውሳኔዎችን በመወሰንም መክሊት እና የስራ አፈጻጸም ላይ ተመስርቶ ሪፎርምም ተደርጓልም ነው የተባለው። ታዲያ በሪፎርሙ የተመረጡ አመራሮችም ከዚህ በታች እንደሚከተሉት ናቸው። ሰብሳቢ አርበኛ ዝናው አያናው፣ ምክትል ሰብሳቢ ፋኖ መልካሙ መንጌ፣ ወታደራዊ አዛዥ ፋኖ ደሴ ደመቀ፣ ምክትል ወታደራዊ አዛዥ ፋኖ ጌታሰው ወርቅነህ፣ በጽህፈት ቤት ኃላፊ ፋኖ አማረ የሻነው፣ ዘመቻ መምሪያ ፋኖ ጌታሁን ጋሻው፣ ምክትል ዘመቻ መምሪያ ፋኖ ዘመነ ጸገው፣ ወታደራዊ አስተዳደር ፋኖ ሙሃበው ካሳው፣ እንዲሁም ደግሞ የሰው ኃይል ፋኖ ሞሃበው በለጠ፣ ስልጠና ፋኖ መንበሮ አሰፋ፣ ሎጂስቲክ ፋኖ አሰፋ ጌታሁን፣ ኦርዲናንስ ፋኖ ብርሃን ወዳጄ፣ ፖለቲካ ፋኖ ታዬ ውባለም፣ የሕግ ግንኙነት ፋኖ አብዩ መልኪ፣ ኦዲተር ፋኖ አለባቸው ጌጡ፣ አደረጃጀት ፋኖ ደርሶ ሙለው፣ ቀጠና ትስስር ፋኖ አቡሽ ሀብተው፣ መረጃና ደህንነት ፋኖ አቡሽ ሀብተውም ሆነው ተመርጠው። ታዲያ የትግሉ ችቦ ለኳሽ የሆነው አርበኛ ዝናው አያናው በክፍለ ጦሩ ምስጋናና እውቅናም ተሰጥቶታል። በተያያዘ ከንጉስ ተክለሃይማኖት ብርጌድ የተሰጠ የማስጠንቀቂያ መልእክትም አለ። እንደወረደ ልናቀርብላችሁ ወደናል። የአማራ ሕዝብ ከገባበት የህልውና አደጋ ለመውጣት የአማራ ፋኖ ዱሮ ቤቱ ብሎ ጫካ ከገባ ሁለት አመት እያገባደደ ይገኛል። ይሁን እንጂ በደብረ ማርቆስ ከተማ ውስጥ መሽጎ ለሚገኘው ወራሪ የአብይ አህመድ ወንበር አስጠባቂ ኃይል በማወቅም ይሁን ባለማወቅ በቀጥታም ይሁን በተዘዋዋሪ የሎጂስቲክና የሰው ኃይል ድጋፍ ለማድረግ የምትዳዱ አንዳንድ የከተማችን ነዋሪዎች እንዳላችሁም አረጋግጠናል። ከዚህ እኩይ ተግባራችሁም እንድትቆጠቡ በተደጋጋሚ ብናሳስብም እናንተ ግን ጆሮ ዳባ ልበስ በማለት አሁንም ከዚህ ተግባር ተግባራችሁን ልትወጡ ባለመቻላችሁ የአማራ ፋኖ ብሔራዊ ኃይል ጎጃም ቀጠና ቀኝ ጌታ ዩፍታሄ ንጉሴ ስድስተኛ ክፍለ ጦር ንጉስ ተክለ ሃይማኖት ብርጌድ የሚከተሉትን የክልከላ ማስጠንቀቂያዎችም አውጥቷል። በአንደኛ ደረጃ በደብረ ማርቆስ ከተማ አስተዳደር ውስጥ የምትገኙ ማንኛውም የግል ትጥቅ ያላችሁ ግለሰቦች አሁን ላይ ለአማራ ሕዝብ ትግል ያልተጠማችሁበት ትጥቅ ለመቼ ሊሆን ነው? ስለዚህ በዚህ ተከታታይ 15 ቀን ውስጥ ማለትም እስከ ሰኔ 5 2017 ዓ.ም ደረስ ድረስ ወደ ብርጌዱ እንድትቀላቀሉና የተሀድሶ ስልጠና ወስዳችሁ እንድትታገሉ። በሁለተኛ ደረጃ በተለያዩ ምክንያቶች ትጥቁን ይዛችሁ ወደ ብርጌዱ መቀላቀል ያልቻላችሁ ደግሞ ትጥቁን ለአማራ ህዝብ የቁርጥ ቀን ልጅ ለሆነው ለንጉስ ተክለሃይማኖት ብርጌድ በትውስታ ወይም ደግሞ በውሰት ገቢ እንድታደርጉ። በሶስተኛ ደረጃ ሰሞኑን መንግስት ነኝ ባዩ ወንበዴ ቡድን በሮንድ ስም ጥሪ እንዳደረገም ሰምተናል። ይህንን ጥሪ ተቀብሎ ሮንድ ሲጠብቅ የሚገኝ ማንኛውም ግለሰብ ላይ የማያዳግም እርምጃ እንወስዳለን። አራተኛ ከዛሬ ማለትም ከግንቦት 21 ቀን 2017 ዓ.ም ጀምሮ ከጤና፣ መብራት ኃይል፣ ቴሌ፣ ውሃ ልማት ግብርናና ባንክ ውጭ ያላችሁ የመንግስት ተቀጣሪዎች ወይንም ደግሞ ሰራተኞች ቢሮ እንዳትገቡ። ይህንን ትዕዛዝ በጣሰ ግለሰብ ላይም ለሚደርስበት ማንኛውም ጥቃት ኃላፊነቱን ራሱ ግለሰቡ የሚወስድ ይሆናል። አምስተኛ በማንኛውም መስሪያ ቤት ያላችሁ የመንግስት ሹመኛ ካድሬዎች ከዚህ አስከፊ ስርዓት ራሳችሁን በማግለል የራሳችሁን ሕይወትም ታደጉ። ታዲያ እነዚህ ከላይ የተላለፉትን የጥንቃቄ መልእክት በተላለፈ ማንኛውም የከተማችን ነዋሪ ላይ አስፈላጊውን እንዲሁም ደግሞ የማያዳግም እርምጃ እንደምንወስድም በጥብቅ እናሳስባለንም ሲሉ ነው መግለጫቸውን ያወጡት። የደሞዝና የጥቅማ ጥቅም እንዲሁም ደግሞ ሌሎች ሁኔታዎችን እንዲስተካከሉ በመጠየቅ የስራ ማቆም አድማ ከመቱ ሶስት ሳምንታትን የሆናቸው የጤና ባለሙያዎች ግንቦት 15 ቀን 2017 ዓ ም ለመጀመሪያ ጊዜ ከመንግስት ባለስልጣናት ጋር መወያየታቸውን ለቢቢሲ ተናግረዋል። ታዲያ የኢትዮጵያ ጤና ባለሙያዎች ንቅናቄ በሚል ማዕቀፍ የሚታወቁት ባለሙያዎቹ ብሶት ያሰባሰባቸው እንደሆኑም ገልጸዋል። ባለፈው ሚያዝያ የኑሮና የስራ ሁኔታዎችን እንዲሁም የሀገሪቱ የጤና ስርዓት እንዲሻሻል 12 ጥያቄ ዜናዎችንም ለመንግስት ማቅረባቸውም አይዘነጋም። ባለሙያዎቹ ከመንግስት ምላሽ ባለማግኘታቸው ከግንቦት አምስት ቀን 2017 ዓ.ም ጀምሮ ሀገራዊ የስራ ማቆም ማድረጋቸውንም ያሳወቁ ሲሆን ስራችን ጨምሮ ከስራ ማባረርና ጫናዎችን እየደረሰባቸው እንደሚገኝም ተናግረው ነበረ። ስራ ማቆም አድማውን ተከትሎ በተለያዩ የሀገሪቱ ክፍሎች የሚገኙ ግዙፍ ሆስፒታሎች በመቶዎች የሚቆጠሩ ባለሙያዎችን ለመቅጠር ማስታወቂያም አውጥቷል። የባለሙያዎችን ጥያቄ ለመመለስ እንደሚሰራ ነገር ግን ስራ ማቆም ተቀባይነት እንደሌለው ሲገልጽ የነበረውም ጤና ሚኒስተር ባለፈው ሳምንት አርብ ለመጀመሪያ ጊዜ ከንቅናቄው አስተባባሪዎች ጋርም መነጋገሩንም አስታውቋል። በመሆኑም አራት ሰዓታትን የፈጀው የንግግር በሚኒስትሩ ጥሪ የተደረገ መሆኑንም ለቢቢሲ የተናገሩት የንቅናቄው አስተባባሪና በንግግሩ የተሳተፉ አንድ ሐኪም አራት ቅድመ ሁኔታዎችን ማስቀመጣቸውንም ነው የተናገሩት በዚህም የታሰሩ የጤና ባለሙያዎች እንዲፈቱ፣ ከስራ የተባረሩ ባለሙያዎች እንዲመለሱ፣ ማስፈራሪያና ዛቻ እንዲቆም እንዲሁም ደግሞ የጤና ተቋማት እያወጧቸው ያሉትን አዳዲስ የቅጥር ማስታወቂያዎች እንዲያቋርጡ የሚሉ ቅድመ ሁኔታዎችንም ማቅረባቸውንም ገልጸውልናል። ታዲያ የጤና ሚኒስቴሯ ሚኒስቴር ዴኤታዎች፣ አማካሪዎችና ሌሎችም የስራ ኃላፊዎች በተገኙበት በዚህ ንግግር ላይም የባለሙያዎቹ ጥያቄ እውቅና ማግኘቱን የጠቆሙት አስተባባሪው ጥያቄዎቹን በምን መልኩ እንመልስ የሚለው ላይ ግን ልዩነቶች መፈጠሩንም ገልጸውልናል። ታዲያ በጤና ሚኒስቴር በኩል የኛን ፕሮፖዛል ተቀበሉ የሚል ሀሳብ መቅረቡን የጠቆሙት ተሳታፊው ምንም እንኳን ከመንግስት በኩል የቀረበው ሀሳብ ይዘት ከመግለጽ ቢቆጠቡም ባለሙያዎቹ ግን አላሳመነንም ብለዋል። በመሆኑም ይህ ንግግር በተደረገ በሰዓታት ልዩነት በብሔራዊ ቴሌቪዥን ጣቢያ ያቀረቡት የጤና ሚኒስቴር ዴኤታ ዶክተር ደረጄ ዱጉማ የባለሙያዎቹ ጥያቄ ለረጅም ጊዜ ሲንከባለል የመጣ ውዝፍ መሆኑን አንስተው ወደ ስራቸው የማይመለሱ ባለሙያዎች ላይ የሙያ ፍቃድ እስከ መንጠቅ የደረሰ ህጋዊ እርምጃ እንደሚወሰድም አስጠንቅቀዋል። የንቅናቄው አስተባባሪ በመንግስት በኩል ይበልጥ ጫናው መበረታቱን በመጠቆምም ለሁለተኛ ዙር ንግግር እንዳልተቀመጡም ተናግረዋል። አሁንም ማስጠንቀቂያዎቹ ይመጣሉ፣ ማስፈራሪያዎቹም ዛቻዎቹም አሉ። ባለሙያዎቻችን እስር ቤት ነው ያሉት፣ አብዛኞቹም አልተፈቱም። ይህ ባለበት ሁኔታ ድርድር ለማድረግ ከባድ ሆኖ አግኝተነዋልም ብለዋል። ሌላ የንቅናቄ አስተባባሪ የኢትዮጵያ ሰብዓዊ መብቶች ኮሚሽን ወይም ደግሞ ኢሰመኮ ሶስተኛና ገለልተኛ ወገን ሆኖ እንዲያደራድር ቅድመ ውይይት እየተደረገ መሆኑንም ተናግረዋል። በመሆኑም ባለሙያዎቹ ታካሚዎችና የጤና ስርዓቱ ላይ ለሚደረግ ጫና ኃላፊነቱን የሚወስደው መንግስት እንደሆነም ደጋግሞም ተናግረዋል። ከዚሁ የስራ ማቆማርማጋበ በተገናኘ ታዲያ ባለፉት ሳምንታት ውስጥ ከሰማኒያ በላይ የህክምና ባለሙያዎች ለእስር የተዳረጉ ሲሆን ዘጠኝ ባለሙያዎች ደግሞ በፖሊስ ክስ ተመስርቶባቸው ፍርድ ቤት ቀርበው የቀጠሮ ጊዜን እየተጠባበቁ እንደሚገኝም ነው የሰማነው። የተወደዳችሁ ና የተከበራችሁ የሚዲያችን ተከታታዮች አብራችሁን ስለቆያችሁ ልባዊ ምስጋናችንን እየቸርን መረጃዎቻችንን አሁንም ቀጥለዋል። አብራችሁን ቆዩ። የገራዶ ተፈናቃዮች ለልማት በሚል ዳግም መፈናቀላቸው እየተሰማ ነው። በአማራ ክልል ደቡብ ወሎ ዞን ገራዶ በተባለ መጠለያ ጣቢያ የሚገኙ ተፈናቃዮች ተለዋጭ ቦታ ሳይዘጋጅላቸው አካባቢው ለባለሀብት ሀብት ተሽጧል በሚል መኖሪያ ድንኳናቸውን እየፈረሰም ይገኛል። የደቡብ ወሎ ዞን አደጋ መከላከልና ምግብ ዋስትና ጽህፈት ቤት ችግሩ መፈጠሩን አረጋግጫ አለው ሲልም ተናግሯል። በተያዘ ከሀምሳ ስድስት በላይ ንጹሀን አማራዎች የሃይማኖት አባቶች ህፃናትና እናቶችን ጨምሮ የጅምላ ግድያ ና የዘር ማጥፋት ወንጀል በአብይ አገዛዝ መፈጸሙን አረጋግጦ የእንግሊዙ ታዋቂ ጋዜጣ እንደ ኢኮኖሚስት በዛሬው ዕለትም ይፋዊ ገጹ ላይ አስደብቧል። በሳውዲ አረቢያ የሞት ፍርድ የተፈረደባቸው ኢትዮጵያውያን ከአረፋ በዓል በፊት ፍርዱ ተፈጻሚ ይሆናል መባሉ ተገለጸ። በሳውዲ አረቢያ የሞት ፍርድ ተፈርዶባቸው በናጅራኒ እስር ቤት የሚገኙ ኢትዮጵያውያን በሚቀጥለው ሳምንት የሚከበረው ከኢድ አል አረፋ በፊት ፍርዱ ተፈጻሚ እንደሚሆንም እንደተነገራቸው ቤተሰቦቻቸው እየተናገሩ ይገኛሉ። ታዲያ በእስር ቤቱ የሞት ቅጣት የተፈጸመባቸውን ጨምሮ 47 ኢትዮጵያውያን ላይ የሞት ፍርድ የተወሰነባቸው ሲሆን ቤተሰቦቻቸው መንግስት ጣልቃ ገብቶ እንዲታደጋቸው እየጠየቁ መሆኑንም ቢቢሲ አፋን ኦሮሞ ዘግቦት ነበረ። ታዲያ ካሊድ መሐመድ ኢብሮ የሚባል ወንድሙ የሞት ፍርድ ከተወሰነባቸው ኢትዮጵያውያን መካከል አንዱ መሆኑን ለቢቢሲ ያገለጸው ሙለታ ከዚህ በፊት ወንድሜን ጨምሮ ሶስት ሰዎች ለመገደል ተወስኖባቸው ነበር ብሏል። ካሊድ ቤተሰብ አለው። አንድ ልጅ አለው። ቤተሰቡን ጥሎ ወደ ሳውዲ አረቢያ እንደሄደ ነው የተያዘው ያለ ወንድሙ ሙለታ በውሳኔው ምክንያት በአጋጠመው ድንጋጤ የልብ ታማሚ መሆኑንና በየቀኑ ወደ ሆስፒታል እንደሚወሰድም ተናግሯል። በመሆንም ካሊድን ጨምሮ የሞት ፍርድ የተፈረደባቸው ኢትዮጵያውያኑ ቀኑን ቁጭ ብለው ከመጠበቅ ውጪ መች ተፈጻሚ እንደሚደረግባቸው የማያውቁ በመሆኑ ሌላ ጭንቀት እንደተፈጠረባቸውም ገልጸዋል። ምንጩ አክሎም እንደገለጸው ከሆነ ከእስር ቤቱ አስተዳደር ውጪ ሳሄባ ኪያ ከምትባል ሰው የሞት ፍርዱን አፈጻሚ በተመለከተ ሚስጥራዊ መረጃም አግኝተዋል። የተባለው ከሀገሪቱ ንጉስ ጽሕፈት ቤት የወጣው የትእዛዝ ደብዳቤ ታዲያ ሞት የተፈረደባቸው ሁሉም ሰዎች ከኢድ አልአዳሃ ወይንም ደግሞ አረፋ በፊት እንዲፈጸምም ያሳያል፣ ሲሉም ነው የመረጃ ምንጮቻችን ያከሉት። የተወደራችሁና የተከበራችሁ የሚዲያችን ተከታታዮች፣ ለሰዓቱ ሰሙት የወደድ ነው የዜና ጥንቅራችን። እስካሁን የተከታተላችኋቸውን ይመስሉ ነበር። ቀጣይ በሌላ የመረጃ ጥንቅር እስከምንገናኝ ድረስ ቸር ቆዩ። ቤቱን ያልተቀላቀላችሁ በመቀላቀል አጋርነታችሁን እንድታሳዩ ልባይ ጥያቄያችን ነው። ሰብስክራይብ፣ ላይክ፣ ኮሜንት፣ ሼር ማድረግም የግላችሁ ነው። ሰላም በያለንበት። ለሁላችን ሰላም፣ ለሀገራችን ኢትዮጵያ አሻም